የሀረሪ ከተማ ነዋሪ መሆኑን የሚናገረው ነስረዲን አህመድ ገና በወጣትነት እድሜው ጅማሮ ወደ አረብ ሀገር አምርቶ እንደነበር ያነሳል ነስረዲን ወደ አረብ ሀገር ያደረሰው ጉዳይም የነገ ህይወቱ ለማቅናት የሚያግዘው ስራ ፍለጋ ነው ይሁንና ግን በዚህ ያጋጠመው ከዚህ በተቃራኒ የሆነ ከባድ ፈተና ነበር እኔ የመጀመሪያ በስደት ስራ ፍለጋ ወደ ዱባይ ሀገር ወደ አረብ ሀገር የተሰደድኩ ሰው ነኝ እዛ ብዙ ስራ አይቼ ሊፋት ብዙ ሊፋትም አይቼ ስምንት ዓመት እዛ ከሰራ በኋላ ነው ወደ ሀገሬ የተመለስኩት። ውጭ ሀገር ላይ ብዙ ገንዘብ ታገኛለህ ብ ብለ ስለምታስብ ነው። ስትሄድ ግን የለም፣ በጣም ነው የምትለፋው። ከምትለፋው አንጻር ብታይ ሀገር ላይ ብትለፋ ከዛ በላይ እንደምታገኝ ነው እኔ የገባኝ ነገር ካለ፣ ለወጣቶቹም የሚያስተላልፈው ነገር ካለ፣ ሀገራችን ላይ ሆነን ክብር ተጠብቆ ሀገሪ ላይ መሬት ላይ ሰርተ መለወጥ እንደሚቻል አሁን እያሳየ ነው። ብዙ ሰው እያየኝ ነው። ያለ ስኬት ሲገፋ የነበረው የነስረድን የስደት ጉዞ ዳግም ወደ ሀገር ቤት እንድመለስ ያስቻለውና ተወልዶ ባደገበት ሀረሪ ከተማ የስራ አማራጮችን እንዲመለከት የገፋፋውም ነበር። በዚህ ወቅትም እንደ ሀገር ተጀምሮ በርካቶችን ውጤታማ ያደረገው የሌማት ትሩፋት ስራ ለነስረዲኔ ስራ እድል የፈጠረ መስክ ሆነ። በመኖሪያ አካባቢውም በሁለት የንብ ቀፎ የንብ ማነብ ስራውን በመጀመር ዛሬ ላይ ህይወቱ በተቃና መስመር ላይ ይገኛል። ሀገር ላይ ምን አለ፣ ሀገር ላይ ምን ብሰራ ውጤታማ ሆናለሁ በማለት ንብን ነበር የመረጥኩት። ንብ ደግሞ የመረጥኩበት ምክንያት አለኝ። በጣም ተአምር የሆነ ነገር ነው በንብ ውስጥ ያለው እና እሱን ነገር እንዴት ነው ሰርቼ ንጹህ ማር መጀመሪያ አካባቢ ያሉት ሰዎች ንጹህ ማር እንዲጠቀሙ ነው ፍላጎቴ። ከዛ በኋላ ደግሞ ወደ ውጭ ልኬ ዶላር ለሀገሬ ለማስገኘት በሌማት ትሩፋት በዶክተር አብይ አህመድ በጠቅላይ ሚኒስትራችን በጣም ድጋፍም ስላለ ይሄ ነገር ላይ ብሰራ ይደግፎኛል ብዬ አስቤ ወሰኘ የገባውበት ነው። አጀማምሬ ደግሞ ከቤት ውስጥ ነው የጀመርኩት። ቤት ውስጥ ሁለት ቀፎ አስቀምጬ ያ ቀፎ በአመት ሰባት ቀፎ ሆነልኝ። ከዛ በኋላ ቤት ውስጥ ነው እስከ 50 ቀፎ የተሰበሰበው። ዛሬ ላይ ከራሱ አልፎ ሀያ ለሚሆኑ ወጣቶች የስራ እድል መፍጠር የቻለው ነስረዲን ከንም ማነብ ስራው በተጨማሪ የቡናና ሌሎች ልማት ላይም እየሰራ ይገኛል። እስከ 3000 በላይ አትክልት ተክያለሁ። እዚህ ውስጥ እንትን አለ ቡና አለ ለኒ በሚሆኑት ደግሞ ዛፎቹንም ተክያለሁ። አሁን አበባ የሚያወጡት የሚቀስመው ማለት ነው። ይህን ቦታ ከቀየርኩት በኋላ አሁን ለወደፊት አሁን ያለው እስከ 200 ፍሬ ቀፎ እየሆነልኝ ነው ለወደፊት ደግሞ ከዚህ በላይ ከፍ አድርጌ በጥራት አምርቼ ለሀገሬም እንዳልኩ ለህዝብ እዚህ አካባቢ ላሉትም ደግሞ ንጹህ ማ አሁንም እየተጠቀሙ ነው። አሁንም እየቆረጥኩ ነው። ምርቱም እያወጣሁት ነው። እንደ ነስረድን ሁሉ በሀረሪ ክልል በሌማት ትሩፋት ስራ ላይ ተሰማርተው እየሰሩ የሚገኙ በርካታ ወጣቶች አሉ። ኢኒሺቲቩ በተለያዩ መስኮች ተጨባጭ ውጤቶችን እያስገኘ ስለመሆኑም የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ሮዛ ኡመር ያነሳሉ። እንደ ሀረሪ ክልል በሌማት ትሩፋት ላውንች ከተደረገ በኋላ በጠቅላይ ሚኒስትራችን እሱን አቅጣጫ ወስደን እኛም እንደ ሀረሪ ክልል በራሳችን እቅድ አውጥተን ባሉን ወረዳዎች በከተማም በገጠሩም ይህን ስራ እየተገበርን ያለ ነው። ያው ከዚህ ስትራቴጂ ጋር አንዱ የወተት መንደር፣ የማር መንደርና የዶሮ መንደርና የአሳ መንደርንም ነው አንድ ላይ አቀናጅተን እየሰራን ያለ ነው። ስለዚህ በከተማም አንደኛ የግሉን ባለዘ የግል ተዋናዮችን ደግሞ አብረን እዚህ ላይ እያሳተፍ እንደ መንግስት ደግሞ የዶሮ ማዕከልና የወተት መንደርንም በራሳችን መስርተን ነው መጀመሪያ የጀመር ነው ለማስተዋወቅ ያህል። ከዚህ አንጻር ብዙ ስራዎች ሰርተናል። በየወረዳው ወረዳው በየ ቀበሌው ከዘርፉ የሚገኙ ውጤቶች ወደ ሰንበት ገበያ በማቅረብ ማህበረሰቡን ተጠቃሚ እያደረገ ሲሆን፣ ለኑሮ ውድነትም ተጋላጭ እንዳይሆኑ አግዟቸዋል። በኢንተርፕራይዝም አደራጅተን እየሰራን ባለፈው ጠቅላይ ሚኒስቴራችንም የጎበኛቸው ከዩኒቨርሲቲ የወጡ ወጣቶችን በማደራጀት በዚህ ስራ ላይ እንዲሰማሩ ብድርን በማመቻቸት ጥሩ ውጤትን፣ ከሌሎቹ ደግሞ በግል ከሚያቀርቡት በላይ ኢንተርፕራይዞቹ እኛም ስለምንደጉማቸው ለከተማውም በተመጣጣኝ ዋጋ እንዲያቀርቡ የተደረገበት ሁኔታ ነው ያለው። በግሉም ዘርፍ ከዩኒቨርሲቲ የወጡት ልጆችን ትንሽ በመደገፍ በራሳቸው በእናት አባታቸው ይዞታ ላይ እንዲሰሩ ነው እያደረግን ያለነው። ዘርፉ የስራ እድልን ከማስፋት አኳያ ጉልህ ሚና እየተወጣ መሆኑን በማንሳት በርካታ ወጣቶችም ከራሳቸው አልፈው ቤተሰቦቻቸውንም የሚረዱበት የስራ እድል አግኝተዋል። አትክልትና ፍራፍሬውን እያመረቱ ከተማ ላይ አሁን ሌላ ጊዜ ሽንኩርት፣ ቲማቲም ከአዲስ አበባ ወይም ከሻሸመኔ አካባቢ ነው ድንችን ጨምሮ የሚመጣው። አሁን በቅዳሜና እሁድ ገበያ ላይ ቦታ አዘጋጅተን በራሳችን ትራንስፖርት አድርገን ለከተማው ማህበረሰብ ዝቅተኛ ገቢ ያላቸው ማህበረሰብ በራሳቸው እኛ በወሰነ ዋጋ እንዲሸጡ ተደርጎ ያርሶ አደሩንና የከተማ ነዋሪውንም ያገናኘንበትና የዋጋ ንረቱን ሽንኩርትን ከመቶ ምናምን ብር አሁን ወደ ስልሳ ብር አምሳ ብር የወረደበት ሁኔታ ነው ያለው። ስለዚህ ምርትና መርታማነታችንም በመጨመራችን የገበያውን ማረጋጋቱንም ስራዎች እየሰራን ያለ ነው። ከለውጡ ማግስት ከተጀመሩ ኢኒሽቲቮች መካከል የሚጠቀሰው የሌማት ትሩፋት ስራ እንደ ሀገር የምግብ ዋስትናን ለማረጋገጥ በሚደረግ ጥረት ጉልህ ሚና እየተጫወተ ነው።